መለው፣ ዓለምን ቁጭ ብድግ ያሰኘው የፑቲን ሚሳኤል ሲመታ እንጂ ሲምዘገዘግ ፈጽሞ አይታይም። ዝ ሰላም ለእናንተ ይሁን ውድ ተመልካቾቻችን፣ ወደ ቻናላችን እንኳን በደህን አመጣችሁ እያል ዛሬ ልንነጋገርበት የመጣ ነው አንድ ዓለም አቀፍ አጀንዳና የጦር መሣሪያ ቴክኖሎጂ ከጫፍ እስከ ጫፍ የሚያናውጥ አስገራሚ ጉዳይ ነው። ቡሬቬስትኒክ አሊያም የውሎ ንፋስ ወፍ ስለተሰኘው ሚሳኤል ሰምታችሁ ታውቃላችሁ? ይህ የሩሲያ የኑክሌር ጦር መሳሪያ የሰው ልጅ የመኖር ተስፋ እስከ መጨረሻው የሚፈታተን አቅም እንዳለው ይነገራል። እስከ ዛሬ ከተሰሩት የጦር መሳሪያዎች ሁሉ እጅግ አስፈሪውና ለየት ያለ ምስጢር የያዘው ይህ መሳሪያ ምንድን ነው? የሰው ልጅ ታሪክ በሁለት ታላላቅ ምዕራፎች የተሞላ ነው የመፍጠርና የማጥፋት ከጥንታዊው የድንጋይ ፍላጻ አንስቶ እስከ ዛሬዎቹ የቴክኖሎጂ ጭራቆች ድረስ የጦር መሳሪያዎች የስልጣኔን ጉዞ ቀርጸዋል። የታሪክን አቅጣጫ ወስነዋል። በአንድ ወቅት የጦር ሜዳን ይቆጣጠሩ የነበሩ መድፎችና ላውንቸሮች ዛሬ የሙዚየም ቅርስ እየሆኑ ነው። ግዙፍ ታንኮችና አስፈሪ ባዙቃዎች ፋሽናቸው አልፎ ከዘመኑ የውጊያ ስልት ጋር እየተፋቱ ነው። ምክንያቱ ደግሞ ዓለማችን ዛሬ በማይታመን የጥፋት አቅም በታጠቁ አእምሮን በሚፈታተኑ ጅምላ ጨራሽ መሳሪያዎች ተጠለቅልቃለች። አብዛኞቹ ደግሞ በማንኛውም አይነት የአየር መከላከያ የማይመቱ በህዋ ውስጥ እንኳን ሊቋቋማቸው የማይችል ፍጥነት ያላቸው ናቸው። ይህ እውነታ የዓለማችንን የወደፊት እጣ ፈንታ በከባድ ስጋትና በጨለማ ተስፋ እንዲሞላ አድርጎታል። ሀያላን ሀገራት ቀን በቀን እየተካረሩ እጅግ የረቀቁ የጦር መሳሪያዎችን እየፈበረኩና እየታጠቁ ይገኛሉ። ዛሬ የዓለም መነጋገር የሆነውን ቡሬቬስትኒክ አሊያም የአውሎ ንፋስ ወፍ የተሰኘውን የሩሲያ ሚሳኤል እናስቃኛቸዋለን። ዓለምን ባፍጢሙ የሚተክለው የሩሲያ ጋሻ ሲሄድ ውሎ ሲሄድ ቢያድር ሰለቸኝ ደከመኝ ብሎ ነገር የለም። የትኛውም የዓለም ክፍል በደቂቃዎች ይደርሳል። ሲያሸው ፊርማውን ሰማይ ላይ ፈርሞ ሲያሸው ደግሞ ደንሶ የጠላትን የመከላከያ ሥርዓት አታሉ የተሰጠውን ኢላማ ዶጋ መዲ ያደርጋል። ብሬቬስትኒክ የተሰኘው አዲሱ ሚሳኤል አሜሪካና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የሚመኩባቸውን የአየር መከላከያ ሥርዓቶችን ከየት መጣ ሳይባል ይቆረጣጥማቸዋል። ዴቪድ ስሊንክ አሮው አይረንዶምም ሆነ ዝነኛው የአሜሪካው መከላከያ ሲስተም ታድ አሁን ለሩሲያው ሚሳኤል እጅ ሰጥተዋል። ፑቲን እጅግ ዘመናዊና ውስብስብ ቴክኖሎጂ የተገጠመለትን ቡሬቬስትኒክ የተባለ ረጅም ርቀት ተውንጫፊ ክሩዝ ሚሳይልን በተሳካ ሁኔታ መሞከራቸውን ተከትሎ የዓለም ትኩረት ወደ ሩሲያ አቅጣጫ አቅንቷል። ይህ ለማመን የሚከብደው የሩሲያ ሚሳኤል የመከላከያ ቴክኖሎጂን ታሪክ ብቻም ሳይሆን ዓለም አቀፍ የጂኦፖለቲካ ካርታን እንደገና የሚቀርጽ አዲስ ምዕራፍ ከፍቷል። የዚህን ሚሳኤል ተአምር የሰሙት አሜሪካና ግብረ አበሮቿ የሚይዙት የሚጨብጡትን አጥተዋል። ባለከባድ ሚዛኑ ቭላድሚር ፑቲን ጠላቶቹን ብርክ ብርክ ያስባለ፣ ወዳጆቹን ደግሞ ጮቤ ያስረገጠ ተአምራዊ መሳሪያ ነው ይዘው ከተፍ ያሉት። ሩሲያ ባሳለፍነው ሳምንት የሞከረችው ቡሬቬስትኒክ የተሰኘው ረጅም ርቀት ክሩዝ ሚሳኤል ምድራችን ላይ ያሉ የጦር መሣሪያዎች አስተሳሰብን በሙሉ የሚቀይር ተአምራዊ ቴክኖሎጂን ይዟል። ቡሬቬስትኒክ የሚለው ስም የአውሎ ንፋስ ወፍ ማለት ሲሆን ሚሳኤሉ ለዚህ ስያሜ ተገቢ እንደሆነ በአቅሙ አሳይቷል። ይህ ሚሳኤል በኒውክሌር ኃይል የሚሰራ የዓለምን ዙሪያ ገባውን የመምታት አቅም ያለውና ከመቼውም ጊዜ በላይ የማይጠለፍ የተባለ አዲስ የጦር መሳሪያ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ራሳቸው የምርመራውን ውጤት ማረጋገጣቸው ሚሳኤሉ ያለው ትርጉም ምን ያህል ጥልቅና ስልታዊ እንደሆነ ቁልጭ አድርጎ አሳይቷል። የቡሬቬስትኒክ ዋነኛው አስገራሚው ገጽተው ወሰን የለሽ የሚባለው የበረራ ርቀቱ ሲሆን በቅርቡ በተደረገው ሙከራ ሚሳኤሉ 14000 ኪሎ ሜትሮችን መሸፈን መቻሉ ተረጋግጧል። ይህ አሃዝ ብቻውን አስደንጋጭ ቢሆንም ከዚህ በሌላ አየር ላይ ቆይተው የተሰጠው 15 ሰዓታት የሚለው መረጃ ደግሞ ሚሳኤሉ ያለው የጥቃት አቅም ከወትሮ የተለየ መሆኑን ይበልጥ ያብራራል። ቡሬቬስትኒክ በውስጡ የያዘው አነስተኛ የኒውክሌር ሪአክተር ከማንኛውም ነዳጅ ጥገኛ የክሩዝ ሚሳኤል በተለየ መልኩ የሚበርበትን ጊዜና ርቀት ገደብ የለሽ አድርገዋል። ይህ ማለት ሩሲያ ይህንን ሚሳኤል ካሶ ነጨፈች ምድር ላይ የትኛውንም ቦታ ዞሮ መምታት ይችላል። ኢላማውን ከመምታቱ በፊት ለሰዓታት አልፎ ተርፎም ለቀናት በአየር ላይ በመቆየት ተገቢውን ጊዜና ሁኔታ በመጠበቅ ድንገት እንደመብረቅ በመውረድ የታለመለትን ኢላማ ይመታል። የዚህ ተአምራዊ ሚሳኤል ሁለተኛውና ምናልባትም እጅግ አሳሳቢ ባህሪው ማንኛውንም አይነት የአየር መከላከያ ስርዓት በቀላሉ የማለፍ ችሎታው ነው። ቭላድሚር ፑቲን እንዳሉት ይህ ሚሳኤል በራዳሮች በቀላሉ ሊለይ አይችልም። እናም ለማጥቃት የተላኩ ሚሳይሎች ሊያጠፉት አይችሉም። ይህ ማለትም አንድ አገር ቡሬቬስትኒክ ሚሳይልን ለመከላከል የሚያስችል አቅም የለውም ማለት ነው። ይህ ሚሳይል ለምን የማይጠለፍ ሊሆን ቻለ ከተባለ የኒውክሌር ሞተሩ ከሚፈጥረው ያልተለመደ የኃይል መጠን በተጨማሪ በሚም ዘገዘግበት ጊዜ በአየር ላይ ደንሶ ልክ እንደ ፊርማ ዚግዛግ በመስራቱ ፈጽሞ ሊመከት አይችልም። እንዲሁም በሚሳይሉ ላይ የተገጠሙ የማምለጫ ስርዓቶችና ሌሎች ምስጢራዊ ቴክኖሎጂዎች በአየር መከላከያ ኔትወርኮች እንዳይታወቅ ወይንም እንዳይጠቃ ያደርጉታል። ይህ እውነታ ከምንም በላይ የዓለምን መከላከያ ስትራቴጂስቶችን እንቅልፍ ነስቷል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባላትና ሌሎች የምዕራባውያን አገሮች ይህንን አዲስ ስጋት እንዴት መቋቋም እንደሚችሉ በጉዳዩ ላይ የቴክኒክ ምርመራዎችን ማድረግ ሊያስፈልጋቸው ይችላል። ታዲያ ይህ ሁሉ ተአምራዊ አቅም የመጣው ከየት ነው ከተባለ ደግሞ መልሱ እዚህ ላይ ነው። የቡሬቬስትኒክ ልብ ውስጥ ያለው ሚስጢር በኒውክሊየር ኃይል የሚሰራው ሞተሩ ነው። ይህ ማለት ሚሳኤሉ በውስጡ አነስተኛ የኒውክሊየር ሪአክተር ይዞ የሚበር ሲሆን ይህ ሪአክተር ለበረራው የሚያስፈልገውን ያልተገደበ ኃይል ያመነጫል። የዚህ አይነቱ ቴክኖሎጂ አሁንም ቢሆን እጅግ ውስብስብና አደገኛ ነው። እንዲህ አይነቱን ሪአክተር በትንሽ ሚሳኤል ውስጥ ማስቀመጥ ከባድ የኢንጂነሪንግ ፈተናዎችን ያለፈው መሆኑን ያሳያል። ከዚህ በተጨማሪ ሚሳኤሉ እጅግ ትክክለኛ የሆኑ ኢላማዎችን የመምታት አቅም እንዳለው ተነግሯል። ይህ የሚያመለክተው እጅግ ዘመናዊና ትክክለኛ የመመሪያ ስርዓቶች አልያም ጋይዳንስ ሲስተምስ የተገጠሙለት መሆኑን ነው። ሌላው አስደንጋጭ አቅሙ ደግሞ ወደ ምድር ጥልቅ ክፍል ደርምሶ የመግባት ችሎታው ነው። ይህ ማለትም የትኛውንም የመሬት ውስጥ መከላከያ ወይንም መጠለያ ሳይቀር ማጥፋት ይችላል። የዚህ ሚሳኤል መገለጥ የዓለምን የጂኦፖለቲካ ሁኔታዎች በእጅጉ አወሳስቦታል። በዚህ ወቅት የአሜሪካ የባህር ኃይል በተደጋጋሚ አውሮፕላኖችንና ሄሊኮፕተሮችን በደቡባዊ የቻይና ባህር ላይ እያጣ ባለበት ወቅት ሩሲያ ደግሞ እንዲህ አደገኛ የጦር መሳሪያ መፍጠሯ በዓለም አቀፍ መድረክ ላይ ያላትን ወታደራዊ በላይነት ለማሳየት እየሞከረች ነው ተብሎ ይታሰባል። ይህ ሚሳይል በዩናይትድ ስቴትስና በቻይና መካከል ባለው የደቡባዊ የቻይና ባህር ውጥረት ውስጥ ሩሲያ አዲስ ተጫዋች ሆና እንድትገባ በር ከፍቷል ማለትም ይቻላል። የምዕራባውያን ሀገራት አሁን ያሉት የመከላከያ ዘዴዎች ለዚህ አዲስ ስጋት በቂ አለመሆናቸው አዲስ የጦር መሳሪያ ፉክክርን ሊፈጥር ይችላል። ፑቲንም ሆኑ ሌሎች የሩሲያ ባለስልጣናት ይህ ሚሳይል የትኛውም የአየር መከላከያ ሥርዓት የማይመክተውና ራዳር ሊያጠፈው የማይችል መሆኑን አጽኖት ሰጥተው መግለጻቸው ለዓለም ማህበረሰብ የተላከ ግልጽ መልእክት ነው ይህ ሁኔታ ከእስያ እስከ አውሮፓ የደህንነት ስጋቶችን ከፍ የሚያደርግ ነው ቡሬቬስትኒክ የጦርነትን ገጽታ የሚቀይር የቴክኖሎጂ አብዮት ያመጣ ሚሳኤል ነው ወሰን የለሽ ርቀቱ የማይጠለፍ ባሪውና የኒውክሌር ኃይሉ ከዚህ በፊት ታይቶ የማያውቅ የጥፋት አቅም ይፈጥራል ይህ ቴክኖሎጂ በሰላም ጊዜ እንኳን የዓለምን ኃያላን አገሮች በውጥረት ውስጥ የሚያኖር፣ የማያቋርጥ ጥያቄዎችንና ስጋቶችን የሚፈጥር ነው።